ሰላም ሰላም፣ እንደምን ከርማችሁ ውድ ኢትዮጵያውያኖች፣ ሰላም ናችሁ? ዛሬ ትንሽ አጠር ያለ መልእክት አለኝ። ይሄ መልእክቴ እንደምታደርሱልኝም ተስፋ አለኝ። እሱም ለማን ነው? ለእነዚህ ኢትዮጵያ ውስጥ ኑ ግቡ፣ ምናምን ምናምን እያሉ ለሚደሰኩሩብን ሆድ አደሮች አርቲስቶች ማለት ነው። ማለት እኛም ላይ ድራማ መስራት ጀመራችሁ? እንደ ቆይስኛ ድራማችሁን እያየን እንደው ሰው ባደረግናችሁ በእኛ ፍቅር እዚህ ልባ ደረስ ናችሁ። እኛ የህዝብነን እያላችሁ ሙድ እየያዛችሁብን ጭራሽ እኛም ላይ ድራማ ተሰሩ ጀመረ። ቆይ እንዴት ነው እስቲ ሀያ ቀን የቀራቸውን ሰዎች ክንፍ አውጥተው ነው የሚመጡት ወይስ በመኪና ተጀመረ እንዴ? በመኪና ነው የሚመጡት? እንዴት ነው የሚመጡት? እስቲ እኔ ያልገባኝ ነገር ቢኖር እነዚህ ሰዎች እንዴት ነው የሚመጡት? እነዚህ እህቶች እንዴት ነው የሚገቡት? ቤት በኩል ነው የሚገባው? የተዘጋጀ ነገር አለ? ሲቀጥል ደግሞ ማለት ነው፣ እናንተ ቆይ ዛሬ የተነሳችሁት ሁለት ወር ከአስር ቀን አለፈው። እንግዲህ የት ነበራችሁ ያኔ? በሉ አልተባላችሁማ። እናንተ በሉ ስትባሉ እንደፈለጋችሁ እኛን እንደከብት የምትነዱን ይመስላችኋል። እንዴት ነው በቃ በመስኮት በቲቪ መስኮት ስላየናችሁ እራሳችሁን፣ በምን ሂሳብ ብታዩው ነው ማለት እኛ ተደማጭነን ብላችሁ እኛ ላይ ሙድ የምትይዙት እንዴት ነው? ምን አይነት ሰዎች ብትሆኑ ነው እናንተ ኮ? ትልልቅ ሰዎች ናችሁ። ልጆች አላ አሏችሁ። ብቻ ትልልቅ ሰዎች ናችሁ እና እንዴት ነው የማታስቡት እናንተ። እኔ ምን አይነት ሰዎች እንደሆናችሁ ግራ ገባችሁ። እንዴት ነው የማታስቡት? እነዚህ እህቶች ወንድሞች፣ እስከዛሬ ድረስ የሚደርስብንን ነገር ታውቃላችሁ። ኦኬ እንደዛም ሆኖ ግን ስንት ቀን ይቀራል አስር ቀን ማን ነው ሀያ ቀን እስኪ ቀረው ጠብቃችሁ መስፈን። ይሄ ምን ኢትዮጵያ ያሉት ቤተሰቦቻችንን ለማደንቆር ነው? ግቡ ብለናቸው ነበረ እነሱ እምቢ አሉ ለማለት ነው ወይንስ? እውነት እውነት ወገንተኝነትማ የሚሰማችሁ ሰዎች ኢትዮጵያውያንሽ ብትሆኑ ኑሮ እናንተ አርቲስቶች፣ አሁን ማለት ይሄ እዚህ እንትኑ ላይ ምንድን ነው ግቡ? አይነ አበባ በአይነ ስጋ እንታይ ምናምን። አይ በተለይቺ ሙላ ለምትባለው አንቺ አይነሽ ፍረስ፣ አንቺ አይደለሽ እንዴ ከሳሙራ ከገዳይ ጋር ግንባር ለግንባር ተገጣጥነሽ ስጨፍሪ ስደንሽ የነበረው የትልቅ ቅሌታም ቅሌታም ሴትዮ ይየው ነው። ሽንቻ አለ ይቀሪ ባለኛው ረመዳን ነገር የለብኝም ግን፣ ሰው ሳይፈልግ እንዲናገር ታደርጋላችሁ። ሰው ሰው የመሆናችንን ነገር ሁሉ እየቀባችሁ ነው ያላችሁት። ይሄን ይግባችሁ። እኛ ደግሞ እንትን የሚለን ሰው አንፈልግም። ገባችሁ። እናንተ ትክክለኛ ሰው ብትሆኑ ኑሮ ዛሬ አልነበረም። ስለኛ ማውራት የነበረባችሁ ከፎቅ ላይ ስንፈጠፈጥ ነበረ። ዛሬ አይደለም ሳውዲ ላይ ችግር የተፈጠረው የዛሬ ከአራት ዓመት በፊት ነው የዛሬ አራት ዓመት ከሶስት ዓመት ከአራት ዓመት በፊት ነው ይሄ ነገር የነበረው እና ያኔ ትቆረቆሩ ነበረ። በየቦታው ኤምባሲ በር ላይ እየተገደሉ ም ሲሉ ሁሉ ነገር ታውቃላችሁ። ያኔ ትቆረቆሩ ነበረ። ከፎቅ ላይ ሲወረወሩ ያኔ ትቆረቆሩ ነበረ። ጤነኛውን የመጡ ሰዎች ኩላሊታቸው እየተወሰደ በሽተኛ እየተደረጉ ሲላኩ ያኔ ትቆረቆሩ ነበረ። እስካሁን አልሰማንም ድምጻችሁን። ዛሬ መንግስት ግን ለራሱ ጥቅም በሉ ሲላችሁ እንደ ቻርቲስት ቸረጁ ትላላችሁ። እኛ ደግሞ በግ አይደለንም እናንተ የምንከተል እናንተንም እንከተል በግ አይደለንም። እዛ ያለው በእናንተ በእነሱ ስር ሆናችሁ በግ ስለሆናችሁ እኛ እናንተንም የምንከተል በግ አይደለንም። ሲጀመር ይሄ ኢትዮጵያዊ ማንነታችንም አይፈቅድም። እናንተ ኬት የመጣችሁ ተርሳም አርቲስቶች እንደሆናችሁ አላቅም። በተለይ እንዴ ምን እስቲ እነም ኦኬ ሙላለም ሸዋፈራው ሰራዊት የታወቁ ናቸው። እናንተ ሌላው ከነሱ ጋር የገባው አርቲስት እንትን ብሎ ሰላማዊ ሰል ማን ነው ይቅርታ በሚጠይቅበት ሰዓት እናንተ ትጨመራላችሁ። እና እመቤት ምን እስቲ ምን እዚህ ውስጥ አስከተታችሁ? ሶስቱን ተዋቸው። ምን እዚህ ውስጥ አስከተታችሁ? እንዴ እንዴት ብለን ድሮም ይቆጨን ነበረ። እንኳን ውጡ ተበላችሁ እናንተ እያላችሁ ቤት በኩል ሀገራችን የምንገባው እንደ እንደናንተ አይነት ተወዳደር ሰው እያለ እውነት በራቀችበት ሀገር ላይ እንዴት ነው የምንገባው? እውነት በጠፋባት ኢትዮጵያ ላይ እንዴት ነው የምንገባው? እናንተ መጥፎች ናችሁ። መጥፎ መጥፎ መጥፎ። እንደናንተ እንደናንተ አይነት ሰው እያለ እንዴት ነው የምንገባው? እናንተ እኮ ናችሁ አገሩ የበከላችሁት፣ በሽተኛ ያደረጋችሁት ማለት ነው። እኛ እንዴት እንዴት ኢትዮጵያዊነት እኮ ጠፍቷል? የት የትኛው አገራችን ነው የምንገባው? የትኛው ክብራችን ክብራችንን አጥፍታችሁ ማንነታችንን ያደበዘዛችሁ እርኩሶች ናችሁ እናንተ። እኛ የት ነው የምንገባው? ወያኔ አንድ ነገር ልንገራችሁ ከዚህ በኋላ የትኛውም ኢትዮጵያዊ እስከኔም ጭምር ከወያኔ መፍትሄም ሆነ መብት አንጠይቅም። እኛ ከወያኔ ወዶም እንዲወርድ አንለምነው ስልጣኑ እንዲለቅ ከዚህ በኋላ በየትኛውም አጋጣሚ ትግሉን ደግፈን ወያኔ ወደ ደም ጠላም ይወገዳታል እንጂ ከወያኔ ከዚህ በኋላ መፍትሄም አንጠብቅም። ብዙ እንትን አትበሉ። እኛ ወያኔ መፍትሄም እንዲሰጠን በጭራሽ አንጠብቅም፣ አንፈልገውም። ወያኔ የሚባል ስርዓት ወርዶ ማየት ነው እኛን, የሚያስደስተን የምንፈልገውም ማለት ነው ደግሞ ይሆናል። የእሱ ማውረጃ ነው። እነዚህ ሁሉ ምልክቶች እሱ ስለሚወርድ ነው። ይወርዳል፣ ደሞ ይሆናል። እናንተ ግን እኔ ምን ምን አቅበጥብጣችሁ እነሱስ የሰው ደም ነው እንዲያክለፈለፋቸው። እናንተ ገንዘብ ገንዘብ እንደዚህ ያደርጋል እስኪ ገንዘብ ነው እንደዚህ የሚያደርጋችሁ፣ መቼ እንጂ ሌላ ነገር አይደለም። እነሱ ኦኬ። ደምም አለባቸው እነዚህ ሰዎች እኮ ደምም አለባቸው። እነዛ ወንድሞቻችንን የገደሉበት ምሽግ ውስጥ ወስደው እንደዛ ሲያስጨፍሯችሁ እንደው እዛ ምሽግ ውስጥ ነበር መክተት እናንተን፣ ሁላችሁ እዛ ሄዳችሁ አርቲስቶችን ሰብስቡ እና እንደዛ እንትን ሲሏችሁ የነበረው ስትጨፍሩ፣ ምን ስትሉ ምን ስትሉ የነበረው አልበቃ ብሏችሁ ዛሬ የሳውዲ ዜጎቻችን ግቡ ቆይ ከሙላ አለም ጀርባ ብረታ ብረት የሆነ ፋብሪካ ነገር የት ነው ያለው? ያ ፋብሪካ እስቲ የት የት? በገዛ ሀገራችን ላይም ሁለተኛ ሀገር ሄደን የሰው ባሪያ ነው የምናለው። የት ነው ያለው ያ ፋብሪካ እስቲ። እውነቱን እንነጋገር ከተባለ የት ነው የትኛው ሀገር ውስጥ የትኛው ክልል ላይ ነው ያለው? እሱን እንኳን ገለጹልን እስቲ። እንዴ ያማችኋል? እንዴ እናንተ ይሄን ያህል እኛ እንደ ሰው አቆመን ስላስኬድናችሁ ነው። እኛ ባለውለታችሁ፣ እንደ ሰው እኮ የቆማችሁት በእኛ ነው አይደለን እኛን ተመልካቹ ነን ሰው ያደረግናችሁ። እና እኛን እኛን ነው እንደዛ እያደረጋችሁ ነው ያላችሁት ማለት ነው። ለኛ ይሄ መልስ ለኛ ለኢትዮጵያውያን ይሄ መልስ ሊሆን ይገባል። እናንተ የት ነበራችሁ ትላንት? እስቲ ለምሳሌ እያንዳንዳችን አረብ ሀገር ሰርተን ለቤተሰቦቻችን ያደረግናትን ነገር እህት ወንድሞቻችን አስተማረን፣ ስራ አጡ፣ ያው እየተሰደዱ በየባህሩ እንትን እያሉ ነው እንደዛው እንደዛው የሰው ሀገር ላይ እየተቃጠልን ደም እየተፋን ቤት ብናሰራላችሁ ቤቱ የእናንተ አይደለም የመንግስት ነው ተብለው እየለቀቁ ነው ያን የት ነበራችሁ አቹ ወንድሞቻችን ስራ አጣን፣ ተምረን ስራ አጣን፣ መብት እኩልነት ይኑር ብለው ሰላማዊ ሰልፍ በወጡት ትንንሽ ልጆች ግንባራችሁ በጥይት ሲፈረከስ፣ ያን የት ነበራችሁ አቹ እንደዛው ቅርቡ አልነበራችሁም። ኢትዮጵያ ምን ሳውዲ ያዘለላችሁ ሲጀመር ኢትዮጵያ ላለው ህዝብ መፍትሄ ሳሰጡ ምን ሳውዲ ያዘለላችሁ። እናንተ ትክክለኛ ኢትዮጵያ ትክክለኛ እንደው ሰው ከሆናችሁ እውነት፣ ትክክለኛ አርቲስት ከሆናችሁ ለምን መንግስትን እስቲ፣ በምን ጉዳይ ላይ ነው እነሱ ውጡና፣ ከሶስት ወር በኋላ አስፈላጊውን እርምጃ ወስዳለሁ ብሏል የሳውዲ መንግስት። አንተ በምንድን ነው የተፈራረምከው? አትሉትም፣ አትጠይቁትም። ለምን እሱ እሱን ማን የተጠይቁት አይደለ? ከፈራችሁ አርፋችሁ ቁጭ በሉ በቃ። ካላስ እኛን እንተራተበሉ የምትፈሩት ከሆነ ወያኔ አርፋችሁ ቁጭ በሉ በቃ፣ እኛን እንዴት ነው ይበቃናል። እዚህ የሚደርስብን በደል እንደገና እናንተ እንደ ድራማ እየሰራችሁብን አታቃጥሉ። በእውነት እኔ ከወያኔ ይልቅ የእናንተ ድራማ እኛ ላይ ድራማ መስራት ነው ያታበደኝ ማለት ነው ያናደደኝ፣ እዚህ እንደዚህ ምን እንድወጣ ያደረገኝ ማለት ነው። አያገባችሁም። ስለኛ እምትቆረቆሩ ከሆነ ወያኔን ጠይቁት እዛ ሀገሩ በሻይ ጠጥቶ ወይንም ምየሻይ ሰዓት የቡና ሰዓት ብሎ የማያውቁላ። እዚህ ሳውዲ ሄደ ኤምባሲ ላይ ቁጭ አለ፣ እዛ ወንበር ላይ እየተሽከረከረ የሻይ ሰዓት፣ የቡና ሰዓት፣ የዳቦ ሰዓት ይላል። አሁን ሻይ፣ ቡና፣ ዳቦ ሰዓት የሚባልበት ጊዜ አልነበረም። አሻራቸውን ለማሰራት አሁን የሚባለው ጊዜ 24 ሰዓት ቢሆን ሰርተው ህዝቡን ቶሎ ባሳፈሩት ነበር። ህዝቡ ቶሎ እንዲሳፈር ነበረ መደረግ የነበረበት በሽፍት ሰራተኛ አባስቶ በሽፍት ነበረ ማድረግ የነበረበት። እነሱ እከሌ ተመረጠ እያሉ ፕሌን እየገዙ ይሰጣሉ በሰው ስም። እነዚህ ዜጎች ግን ወደ ሀገራቸው መግቢያ ነገር አጥተው የሚገቡበት ሊያውም ትኬታቸውንም ቆርጠው እኮ ቆመው አጡ እኮ እነዚህ ሰዎች በየጊዜ ትኬት እየተጨመረባቸው ያም አልፎ ደግሞ የሚያስተናግዳቸው ሰው ጠፍቶ ማለት ነው። ይህ ማለት እንግዲህ ወያኔ ሰው እንዳይቀጥር ነው ሰራተኛ እንዳይቀጥር ነው እንጂ በሽፍት ሲጀመር ሰራተኛ አንድ አይነት ሰራተኛ ቢቀጥር ምን ይሰራል? ኢትዮጵያዊነት የማይሰማው ዝም ብሎ ደሞዝ ተቀባይ ምን ይሰራል? ኢትዮጵያዊነት ወገንተኝነት የሚሰማው እራሳቸው እዛው ያሉት ኢትዮጵያውያኖች እንኳን ሳውዲ ያሉት ኢትዮጵያውያኖች በነጻም ቢሆን ሰርተው ወገኖቻችን ነው ያደኑ ነበር። መኖሪያ ፍቃድ ያላቸው ኢትዮጵያውያኖችም ቢሆን አግዘዋቸው እዛው አሻራው ላይ ማለት ነው። ግን ይሄ እንዲደረግ አይፈለግም። ይሁ ለህዝብ እንዲያልቅ ነው የሚፈለገው። 700 ሺህ ህዝብ ኢትዮጵያ ያለው ህዝብ ስራቷል። እንደገና እነዚህ የት ይገባሉ ነው አይደል? ይሄ ነው እናንተ። ግን እነ ቤተሰቦቻችን ወያኔ ነው የሚለቁት ይመስላችኋል? እኛ የሆን ነገር ቢደርስብን አይለቁትም። ከተጠያቂነት ወያኔን ከተጠያቂነት ለማዳን የምታደርጉት ጥረት አርቲስቶች፣ በእውነት በጣም የምትገርሙ እና በጣም የምትገርሙ እንደው ምን አይነት ፍጥሮች እንደሆናችሁ እንኳን ይደንቃል። ምን አይነት አርቲስቶች እኔ እንጃ። ለሆዳችሁ ያደራችሁ ደሞዛችሁ አይበቃችሁ ለሆዳችሁ ያደራችሁ እርኩሶች፣ እኛ የፈለገ ነገር ብታደርጉ ወያኔን ከዚህ በኋላ ወያኔን መፍትሄ እንኳን አንጠይቀው መፍትሄ መብትም አንጠይቀው። የምንጠይቀው ነገር ቢኖር እንዲወርድልን ነው። አልወርድም ብሏል። በማንኛውም መንገድ እኛ ትግሉን እንጂ የምንደግፈው ወያኔን አይደለም። እንደግፈው ደግፈው ከዚህ በኋላ ማለት ወይ ከወያኔ መፍትሄም አንጠብቅም መብትም አንጠይቅ። በቃ ወያኔ የሚባል ስርዓት ከኢትዮጵያ ውስጥ ድራሹ መጥፋት አለበት። ያለ በለዛ ምንም ነገር ምንም ሊመጣ አይችልም። ደግሞ ይጠፋል። እንደዚህ አይነት ስርዓት እንኳን እነዚህ ከዚህ በፊት የነበሩትም ጠፍተዋል። አገራቸውን አሳልፈው ያልሰጡ ለሀገራቸው ኢትዮጵያዊነት ስሜት የነበራቸው ማለት ነው። እነዚህ የኢትዮጵያዊነት ስሜት የላቸው፣ ባንዲራው ተዘቅዝቆ ምን ብሎ እነሱ እዛ ገብተው የሚቀመጡ ምን አይነት እኔ ምን አይነት ሰዎች እንደሆናችሁ አላቅም። እና በጣም ያዘንኩት በአርቲስቶቻችን ነው። በጣም በጣም በጣም አሳፋሪ ስራ ነው የሰራችሁት በእውነት የወያኔን እንትን ብላችሁ ነው ግቡ። ድሮም ቆይተውን ነበር። ምን ሲሰሩ ነበር እስከዛሬ? ላይ መጀመሪያ ይሄ አሁን መቼለስ በቅርብ እዚህ ሳምንት እንኳን አልሞላም። ቦሌ ቡልቡላ ላይ በዚህ ክረምት ሰው ቤቱ እየፈረሰ በር እንዳለ ሲጣል ማለት ነው። ስለነሱ አስቡ እሺ። ማለት እኛ አሳቢ ያስፈልገንም አይደለም ግን፣ እናንተ የወያኔ አሳቢ እንጂ የኛ አሳቢ ስላልሆናችሁ እሱን ተውትና ኢትዮጵያ ያለው መግቢያቸውን እንኳን አዘጋጁ እስቲ። ሲገቡ መግቢያቸውን አዘጋጁ። ቤት የሰሩት ቤት እየፈረሰ ወዴት ነው የሚገቡት? ትንሽ እንኳን ጭንቅላት ይሌ እንደው ትንሽ እንኳን አታስቡ። እናንተ ትልልቅ አለ አይደላችሁ። እስቲ ግቡና አለ ከወያኔ ጋር ጠይቁት። እስኪ ምን ብለን የተፈራረምኩ ስለምን ተፈራረምኩ እነዚህ ሰዎችስ እንዲመጡ ጉዳያቸው እንዴት እየተፈጸመ ነው ብላችሁ ለምን አጠይቁትም? ትፈራላችሁ። ገንዘብ ወዳችሁ ይቀንሳለ። ስለዚህ ስለኛ ካልተናገራችሁ ድምፅ ድምጽ ካልሆናችሁ የወያኔ ድምፅ ግን አትሆኑብን፣ አርፋችሁ ቁጭ በሉ። በቃ ለኛ ድምጽ መሆን ካልቻላችሁ ለህዝብ ድምጽ መሆን ካልቻላችሁ የወያኔ ድምጽ ግን አትሆንብንም፣ አትደስኩሩብንም። እኛ ከዚህ በኋላ ምንም አላችሁ ምንም ኢትዮጵያ የምትባል ሀገር ስጀምር እንደናንተ አይነት አውሬና ሆዳደር ሰው ያለበት ሀገር ላይ መኖር ይከብዳል በራሱ ማለት ነው። ይሄ ራሱ መኖር በራሱ ይከብዳል። ይሄ ራሱ ተጽዕኖ ይፈጥርብናል። እናንተ በየጊዜው እየወጣችሁ የምትሰሩት ፕሮፖጋንዳ፣ ለወያኔ የምትሰሩለት ፕሮፖጋንዳ እኛ እንዲያሰጋን አገር እንደሌለን እንድንሆን ያደረገ እኔ በአሁኑ ሰዓት በጣም ነው የመረረኝ። ይባሴ እናንተን ሳይ ማለት ነው። እና ሌሎች ጥሩ አርቲስቶች አሉ አይደለ? ለምን እነሱ አልወጡ? ያውቃሉ። እንደነሱ እንደ ዝም ብላችሁ ቁጭ ብትብል ምን አለበት? ካልተቃወማችሁ ልክ እንደነሱ ዝም ብላችሁ ቁጭ በሉ። እኛ የሚሆንንን እናውቃለን። ከዚህ በኋላ ወያኔ መፍትሄ ማንጠይቀው መብት ማንጠይቀው ይውረድልን አስፈላጊውን ዋጋ ከፍለን ወያኔ በምን በኩል መታገል እንዳለብን ነው እንጂ የምንፈልገው መፍትሄ፣ እኛ እንትን አንፈልግ ከወያኔ መፍትሄም አንፈልግም። ኢትዮጵያ የምትባለው ሀገር ሀገራችን ነች። በእርግጥ ባለ ሀገር ነን። እኛ ግን ባለ ሀገር የምንሆነው ወያኔ ሲወርድ ነው። ወያኔ እስካልወረደ ድረስ እኛ ባለ ሀገር ልንሆን አንችልም። አገራችን እንደቀማን ሁላ እኛም ማንቆርቱ ላይ ቆመን ዛሬን አይደለም፣ ያው ጊዜ ሊፈጅ ይችላል እንጂ ማንቆርቶ ላይ ቆመን እኛም ባለ አገር እንሆናለን። ሁሉም ኢትዮጵያው የሚኖርባት አገር እናፈራለን። በራሳችን መብት ማለት ነው፣ ሰው እላያችን ላይ ተጭኖ ሳይሆን ማለት ነው። መቼም እንደወያኔ አይነት አውሬ ስርዓት ከዚህ በኋላ ኢትዮጵያ ውስጥ እንደ አውሬ የለም እንጂ ከወያኔ ሌላ ኢትዮጵያ ውስጥ እኮ አውሬም አይኖርም። እንደው ዱር ውስጥ እንኳን ብፈልግ እንደወያኔ አይነት አውሬ የለም። እኔ ከየት እንደመጣ አናቀም። ብቻ ከሰው ዘርም የተፈጠሩ አይመስለኝም። እነዚህ እርኩሶች ናቸው ማለት ነው። ስለዚህ ውድ ኢትዮጵያውያኖች አመሰግናለሁ። ለነዚህ ወዳደር አርቲስቶች አድርሱልኝ። ቻው በሉ